ምርጡ መከላከል ከምርጡ ማጥቃት የተፋለሙበት ውብ እግር ኳስ ባቻ ውጤት ተጠናቀቀ። የአርሰናሉ አሰልጣኝ ማይክል አርቴታ በማክሰኞ የሻምፒየንስ ሊግ ሽንፈት ራሳቸውን ተጠያቂ አድርገዋል። የማንችስተሮቹ አማዲያሎና ማቲያስ ዴሊትም ዛሬ ለሚኖረው ጨዋታ የመሰለፋቸውን ጉዳይ እናየዋለን። ከዘመን ስፖርት ጋር አብራችሁ ውስጥ ቆዩ። ስሙ ከአርሰናልና ከቸልሲ ጋር እየተያያዘ ስለሚገኘው ተጫዋችና ስለተለጠፈበት ከፍተኛ ገንዘብ ነግራችኋለሁ። ከሊቨርፑል አማካኝ ሀርቪ ኤሌትም ጋር የተገናኘ ጉዳይ አለን፣ ትሰሙታላቸው። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት አላችው? እየተከታተላቸው የምትገኙት ዘመን ስፖርትን ነው። ዘመን ስፖርት በአገር ውስጥና በውጭ የሚሰሙት እኩ ስፖርታዊ መረጃዎችን ሳያዛንፍ ወደ እናንተ የሚያደርስ ቻናል ነው። ሁላችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለው። ላይክና ሸር በማድረግም መረጃው ለሁሉም እንዲደርስ አድርጉ። አብራችሁን ቆዩ። ምርጡን መከላከል ከምርጡ ማጥቃት የሲሞኑ ኢንዛጊው ኢንተር ሚላን ከአንሲ ፍሊኩ ባርሴሎና የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ እንዴት ተመለከታችሁት? እጅግ ድንቅ ጨዋታ ነበር። በዚህ ጨዋታ ሁለት ነገር ተመለከትን። እጅግ አያል መከላከልን የሚተገብረው አንድ ቢበዛ ሁለት ጎልን የሚያስተናግደው ምርጥ መከላከል ምርጥ መልሶ ማጥቃትን የምናይበት ኢንተር ሚላን እጅግ የሚመካበት የመከላከል ጥበቡ ዛሬ ላይ በወጣቶቹ የእግር ኳስ ጥበብንና ጠበብትን ማውጣት ከማይሰለችው ላማስያ በተገኙ ውድ ልጆች በመታገዝ ባርሴሎና ይህንን መከላከል ሲያፈራርሰው ተመለከትን። በተቃራኒው ደግሞ ውብ ለአይን የማይጠገብ አሁን ላይ ሀያላን ክለቦች ሳይቀር የሚከተሉት ቲኪታካን በበላይነት የሚያስተዳድሩት የፈጠሩት ብንል መቼም ማጋነን አይሆንም። የሃንሲ ፍሊኩ ልጆች ባርሴሎናዎች ደግሞ የአማረ እግር ኳስን መጫወት፣ ማጥቃትንና ማጥቃትን ብቻ መሰረት ማድረግ፣ በፖዚሽን መብለጥ ደግሞ ደጋግሞ የተቃራኒ የግብ ክልል ማንኳኳት ብቻ ምንም እንደማይጠቅም በባርሴሎናዎች ተመለከተ። ሶስት ጎል ማግባት ቢችሉም ግን ደግሞ ቀድሞ በተቆጠረባቸው ሁለት ጎሎችና ካቻነት በኋላ በተቆጠረባቸው ሌላ ግብ በሜዳቸው ሶስታቻ ሲለያዩ ተመለከት። ለማንኛውም በባርሴሎና ቤት ድንቁን ገና ወጣቱን ኳስ እግሩ ስር ስትገባ ምትሽኮረመምለትን እሱም ከእድሜው በላይ የበሰለ ለዛሬው የባርሴሎና ያቻ ውጤት መገኘት የአንበሳውን ድርሻ የተወጣውን ዳግማዊ ሜሲ ይሉታል መቼም ደጋፊዎቹ። የስፔኑን ተወላጅ ላሚን ያማልን ሳናደንቅ ማለፍ የለብን። ሌሎቹም ምርጥ ነበሩ። በኢንተር ሚላንም በኩል ለአስፈሪ የባርሴሎና ማጥቃት እጅ ሳይሰጡ ኳስን ባገኙበት ቅጽበት እንዴት አደራጅተው የሚወጡበት ቅጽበት የሚገርም ነው። ብራቮ ሲሞኔ ኢንዛጊ ብራቮ ደንፍሬስ። ለማንኛውም የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ተመልክተናል። ባርሴሎና ከኢንተር ሚላን ሶስታቻ ተጠናቀቀ። የመልሱ ጨዋታ የዛሬ ሳምንት ማክሰኞ ምሽት አራት ሰዓት ሲል ይጀምራል። ባርሴሎና ከኢንተር ሚላን በኢንተር ሚላን ሜዳ ይሆናል የመልሱ ጨዋታ የሚካሄደው። በዚህ አይነት የጨዋታ ስታት የምንሄድ ከሆነ ምን ሊፈጠር እንደሚችል አይታወቅም። በሌላ የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታም እንዲሁ አርሰናል ከፓሪስ ሴንት ጀርሜን በፓርክ ደ ፕሪንስ የሚያደርጉት ጨዋታ ይጠበቃል። በዚህም ጨዋታ አርሰናል በሜዳውና በደጋፊው ፊት አንድ ለባዶ በሆነ ውጤት መሸነፏ ይዘነጋል። ስለዚህ በኋላ ላይ በዝርዝር የምነግራችሁ ጉዳይ አለኝ አብራች አብራችሁ እንድትቆዩ ጋብዛለሁ። ዘመነ ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ይህ ቪዲዮ ለሁሉም እንዲደርስም ላይክና ሸር በማድረግ አጋርነታችሁን አሳዩ። አማዲያሎ እና ማቲያስ ዴሊት ማንቸስተር ዩናይትድ ዛሬ በሚያደርገው የአውሮፓ ሊግ የግማሽ ፍጻሜ ጨዋታ እንደሚሰለፉ ይታሰባል። ሁለቱ ተጫዋቾች በአውሮፓ ሊግ ከክለቡ ከፍተኛ ብቃት ካላቸው ተጫዋቾች ተርታም ተሰልፈዋል። አማዲያሎ በመጀመሪያዎቹ 14 ጨዋታዎች በሩበን አሞሪም ስር በተሰለፈባቸው ጨዋታዎች ስድስት ጎሎችን አስቆጥሮ አምስት የጎል ድሎችንም መፍጠር ችሏል። አማድ ለክለው በሚያስፈልገው ወሳኝ አውሮፓ ጨዋታ ወደ ፍክክር ለመመለስ በሚያስደንቅ ሁኔታ ማገገሙን ከመጀመሩ በፊት የዛሬው ፍልሚያ እንደሚያመልጠው ይታሰብም ነበር። የማቲያስ ዴሊት መመለስ ብዙም የተወደሰ ባይሆንም ሆላንዳዊ ተከላካይ የክለቡን ያለፉ ስድስት ጨዋታዎች ከመለጠው በኋላ ዛሬ ላይ ሞቅ ያለ አቀባበልም የሚደረግለት ይሆናል። እሱ በሌለበት ዩናይትድ አንድ ጊዜ ብቻ አሸንፎ 12 ጊዜም መሸነፉ አይዘነቃም። ዩናይትድ አትሌቲክ ቢልባኦን በሜዳውና በደጋፊው ፊት ዛሬ አመሻሽ ላይ ይገጥማል። በዚህ የውድድር ዘመን አትሌቲክ ቢልባኦ በሜዳው ባደረገው የአውሮፓ ውድድር ያልተሸነፈ ሲሆን ከነሐሴ ወር ጀምሮ በደጋፊዎቻቸው ፊት የተሸነፉት አንድ ጊዜ ብቻ ነው። ቀያይ ሰይጣኖቹ ከዚህ ቀደም ከአትሌቲክ ቢልባኦ ጋር ባደረጓቸው ሁለት ጨዋታዎች ሁለቱንም መሸነፋቸው አይዘነጋም። አማዲያሎም ሆነ ማቲያስ ዴሊት በቀጥታ ወደሚያቃጥሉ የሳን ማሜስ ሙቀት መወርወር አለመወርወራቸው ዛሬ ምሽት የሚታይ ጉዳይ ይሆናል። ዩናይትዶች በዚህ ውድድር ዘመን ከፍተኛ የተጫዋቾች ጉዳት እያስተናገዱ ሲሆን ይህም በክንፍ ተከላካይ ክፍተት ላይ ችግር እንዲፈጠር እያደረገባቸው ይገኛል። በማንቸስተር ቤት የማቲያስ ዴሊት መኖር ኒዚር ማዝራዊን እንደፈለገ እንዲሮጥና ነፃም እንዲሆን ያደርገዋል። ከአርሰናልና ና ከቼልሲ ጋር ግንኙነት ያለው ኒኮ ዊሊያምስ ወደ ፕሪሚየር ሊግ የሚመጣ ከሆነ በሳምንት ከአራት መቶ ሺህ ፓውንድ በላይ ደሞዝ እንደሚጠይቅ ተዘግቧል። የሃያ ሁለት ዓመቱ ወጣት በዓለም እግር ኳስ ውስጥ ካሉ ምርጥ ወጣት ክንፍ ተጫዋቾች አንዱ ተብሎ በሰፊው ይወደሳል። ስለሆነ የተለጠፈበት የውል ማፍረሻ 60 ሚሊዮን ዩሮ የሚጠጋ ሲሆን ይህም በብቸኝነት ትልቅ ድርድርን ይወክላል። ነገር ግን ችግሩ ጊዜ ዊልያምስን የደሞዝ ፍላጎት ማሟላት ነው። የአትሌቲክስ ልዩ የዝውውር ስልት ከሌሎችም ተጫዋቾችን የሚያስፈርም በሚመስለው የዝውውር እቅድ ምክንያት ክለቡ ለከፍተኛ ባለተሰጥኦ ተጫዋቾቻቸው ከፍተኛ ደሞዝ ለመስጠት ተዘጋጅተዋል። ስለሆነም ዊሊያምስ ከወዲሁ በሳምንት ከ200 ሺ ፓውንድ በላይ ክፍያ እንደሚያገኝ ታምኖበታል። የዊሊያምስ ተወካዮችም እንዳሉት ወደ እንግሊዝ ለማዛወር የሚያስብ ካለ በየሳምንቱ ከ400 ሺ ኢሮ በላይ ደሞዝ መክፈል ይኖርበታል ያለም ሲሆን በግብር ሕጎች መሰረትም ወደ ቤት የሚወስዱት ደሞዝ አሁን ካለው ደሞዙ ጋር የሚመሳሰል ይሆናል። የአይነቱ አሃዝ ለቼልሲ ለመስማማት የማይቻል አጠቃላይ የውል ሞዴሉ የሚያጠነጥነው ዝቅተኛ ደሞዝ ያለው እንዲሁም የማበረታቻ ውሎችን በማቅረብና ካፈጻጸም ጋር በተያያዘ በጉርሻዎች ገቢን ለመጨመርም ነው። አርሰናል በበኩሉ ከወዲሁ ውድ የሆነ ቡድን ያለው ሲሆን ይህን ያህል መጠን ያለው ደሞዝ መጨመር የፋይናንሻል ሕግን መጣስ ስጋትን ከማሳደግም ባለፈ ክለቡ አርሰናል ከቡካዮ ሳካ፣ ዊሊያም ሳሊባ እና ገብርኤል ማግሃሌሽ ጋር የኮንትራት ማራዘሚያ በሚደረግበት በዚህ ወቅት በመልበሻ ክፍሉ ላይ አሉታዊ ተጽዕኖ ይኖረዋል ተብሎም እየተዘገበ ይገኛል። በፋይናንስ ስጋቶች ምክንያት ባርሴሎና ዊሊያምስን ማሳደድ አቁመዋል። የላሊጋ መሪዎች በዚህ ክረምት ውስን ገንዘባቸውን ለማውጣት የተሻሉ መንገዶች እንዳሉ በማመንም እየተገበሩት ይገኛሉ። በዚህ ወር መጀመሪያ ላይ ዊሊያምስ ከየትኛው ክለብ ጋር የሚወክለው ሙሉ የቀድመ ውድድር ዘመን ለመስጠት እስከ ሐምሌ 15 ድረስ የወደፊት ህይወቱ ላይ የመጨረሻ ውሳኔ ላይ ለመድረስ እንደሚፈልግ ተናግሮ እንደነበረም የሚዘነጋ ጉዳይ አይደለም። የሊቨርፑሉ አማካይ ሃርቪ ኤሊየት በክረምቱ በአንፊልድ ለመቆየትና የወደፊት ህይወቱን ለመታገል ማቀዱን አረጋግጧል። የ22 ዓመቱ ወጣት በዚህ የውድድር ዓመት በሁሉም ውድድሮች 24 ጨዋታዎችን ማድረግ ችሏል። ነገር ግን አብዛኛዎቹ ዘግይቶ ተቀይሮ የገባባቸው ጨዋታዎች ናቸው። አሰልጣኝ አርኔ ስሎትም 651 ደቂቃዎችን ያጫወተው ሲሆን ይህም በአማካይ ከ27 ደቂቃ በላይ በአንድ ጨዋታ ሰጥቶታል ማለት ነው። ሃርቪ ኤሊየትን በዚህ የውድድር ዘመን አንዳንድ ጊዜ ተናዶ እና ተበሳጭቶ ከሊቨርፑል የመውጣት ጥቆማዎችን ሲፈጥርም የተመለከትነው ጉዳይ ነው። ቀያዮቹ ከኒውካስል ዩናይትድ ፍላጎት ጋር በመገናኘት እስከ 40 ሚሊየን ዩሮ የዝውውር ገንዘብ ለመጠየቅ መዘጋጀታቸውም ተሰምቷል። ሃርቪ ኤልየት የወደፊት ህይወቱ ምን ሊሆን እንደሚችል መተንበይ እንደማይችል ቢያምንም ከዚህ ሲዝን ባለፈ በክለቡ የመቆየት ፍላጎቱን ለመደበቅ ምንም አይነት ሙከራ አላደረገም። ኤልየት በሚቀጥለው የውድድር ዘመን መግፋት እንደምችል ተስፋ አደርጋለሁ። ይህ የእኔ ቡድን ነው። እኔ ለእነሱ ቁርጠኛ ነኝ እና ሁልጊዜ ብዙ ንግግር የሚኖርበት ሁኔታም አለ። ለወደፊት ህይወቴ ምን እንደሚሻል ማሰብ ብቻ ነው ለሙያዬና እዚህ እንዲሆን የምፈልገውን ያህል ጠንክሬ እሰራለሁ። እያንዳንዱ ጨዋታ እዚህ ለመጫወትና ለቀሪ ህይወት ዘመኔ እዚህ መቆየት እፈልጋለሁ። ነገር ግን ሁሉም በአስተዳዳሪዎች ላይ የተመሰረተ ይሆናል፣ ከላይ ባሉት ሰዎችና እንዳልኩት፣ ሁላችንም ምን ሊፈጠር እንደሚችል አናውቅም። ነገር ግን እኔ እስከማውቀው ድረስ አሁን እዚህ ነኝ፣ እዚህ መቆየት እፈልጋለሁ። ይህ የምፈልገውና የምወደው ክለቤ ነው ሲል ተናግረዋል። አርሰናልና ማንቸስተር ዩናይትዶች የስፓኞልን ግብ ጠባቂ ጆዋን ጋርሻ ለማስፈረም ያደረጉት ሙከራ የተወሳሰበ እንደሆነ ዘገባው አመላክቷል። የ23 ዓመቱ ጋርሻ ባለፈው ክረምት በአርሰናል ይፈለግ ነበር። ከስፓኞል ጋር ባደረገው ጥሩ ዓመትም ስሙን ከፍ አድርጓል። የጋርሻ የክረምት ጉዞ አይቀርም ይመስላል። ለዝውውር የተለጠፈበት 25 ሚሊዮን ዩሮ ለአብዛኞቹ የአውሮፓ ልሂቃን አስገራሚ እሱን የመውሰድ ተስፋም እንዲያስቡ አድርጓቸዋል። አርሰናልና ዩናይትድ ከፍተኛ ፍላጎት እንዳላቸውም የታወቀ ሲሆን ከባርሴሎና እና ሪያል ማድሪድ ጋር ፍክክሩ ጠንካራም ይሆናል። የአስቶን ቪላ ኡናይ ኤምሪም አሁን ያለው የግብ ዘብ ኤማሊያኖ ማርቲኔዝ ለማሻሻል በመፈለግ የጋርሺያ ኒውል ስምምነት ለመጨረስ ዝግጁ እንደሆነም እየተነገረ ይገኛል። ማርቲኔዝ ባለፈው ክረምት የሚያቆየውን አዲስ የአምስት ዓመት ኮንትራት ፈርሟል። ነገር ግን ቴሌግራፍ እንደዘገበው በሳውዲ አረቢያ በሚገኙ ክለቦች ኢላማ እንደተደረገበት ተዘግቧል። የአርሰናሉ አሰልጣኝ ማይከል አርቴታ በማክሰኞ የሻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ጨዋታ በፓሪስ ሴንት ጀርሜን አንድ ለዜሮ ሽንፈት ለደረሰባቸው የሽንፈት ሪከርድ ተጠያቂው እኔ ነኝ ብለዋል። አርሰናሎች በሚቀጥለው ሳምንት በፓሪስ በሚደረገው የመልስ ጨዋታም ትልቅ ተራራን ለመውጣት መዘጋጀታቸውን ተናግረዋል። የሉዊስ ሄንሪኬ ቡድን በውድድር ዘመኑ ሁሉ በድምሩ ሰባት ተጽዕኖ ያላቸውን ጉዳቶች መቋቋሙም የሚታወስ ጉዳይ ነው። ማይክል አርቴታን በብዙ ጉዳቶች መታጠራችን ለፈረንሳዊ ፓሪስ ሴንት ጀርማን ግልጽ የሆነ ጥቅም እንደሰጠ ነው ተናግሯል። ከጨዋታው በኋላ ለሲቢኤስ ስፖርቶች እንደተናገረው እነሱ በጣም ወጥነት ያላቸው ናቸው። ሁሉም ተጫዋቾችና ቡድኑ በጥሩ ሁኔታ ላይ ይገኛሉ። በጨዋታውም በመጀመሪያዎቹ ደቂቃዎች እየተሻሉ ነበሩ፣ ስለሆነም ግብ ማስቆጠር ችለዋል። እኛም ጨዋታውና ውጤቱን መቀየር የምንችልበት ሁለት ግልጽ ጎሎችን አምክነናል። አሁንም ጨዋታው ገና አላለቀም። በተጨማሪም በመካከላችን አንድ ግብቻ ነው ያለው፣ ስለሆነም ምንም ልንፈጥር እንችላለን። በሩብ ፍጻሜው የመጀመሪያ ጨዋታ ሪያል ማድሪድን ሶስት ለዜሮ ካሸነፍን በኋላ ከነበረው ነገር ጋር ተመሳሳይ ነው ሲል ገልጿል። ወደ ፓሪስ ሄደን ጨዋታውን ማሸነፍ አለብን። ይህን ለማድረግ ከአቅማችን በላይም እንገኛለን። የሻምፒየንስ ሊግ ፍጻሜውን ማሸነፍ ከፈለግ ልዩ ነገር ማድረግ አለብህ። እና እዚያ ለመገኘት በፓሪስ ውስጥ ልዩ ነገር ማድረግ ይኖርብናል። አሁንም በዚያ የፍጻሜ ውድድር ላይ የመሆን እድሎች አሉን። በእርግጠኝነት አንዳንድ ማስተካከያዎች እናደርጋለን። እንደ ጨዋታው ሁኔታ ተጨማሪ ማስተካከያዎችንም የምናደርግ ይሆናል። ከዚያም በጋለ ስሜት በብዙ ፍላጎትና ማድረግ እንደምንችል በማሰብ እንሄዳለን ሲል የአርሰናሉ አሰልጣኝ ማይክል አርቴታ ለቀጣይ ሳምንት በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ሁለተኛ ዙር ጨዋታ በሚደረገው ጨዋታ ላይ ይህንን ተናል።